ኢንቨስትመንት እንግዲህ በጥቅሉ እንደሚታወቀው እንደ ሀገር መዋቅራዊ ሽግግር የምናደርግበት እና የመንግስት የትኩረት ማዕከሎች ከሆኑ ዘርፎች አንዱ ነው። ከአምስቱ የትኩረት መስኮች ቀዳሚውን የሚይዝ ከግብርና ቀጥሎ ለሀገር ኢኮኖሚ መዋቅራዊ ሽግግር የምናደርግበት ዘርፍ ነው ማለት ነው። ጠቀሜታውን በተመለከተ ቅድም እንዳልኩት እንግዲህ ሁሌ ሰፊ መሬት ይዘን አርሰን ኢኮኖሚን ግብርና እንደ ግብአት ተጠቅመን ኢኮኖሚ ልናሸጋግር አንችልም እና ያደጉ ሀገሮችን ተሞክሮ ኢንቨስትመንት መነሻ አድርጎ ወደ ኢንዱስትሪላይዜሽን ማድረግ ነው እና ሰፊ የስራ እድል የሚፈጠርበት፣ የውጭ ምንዛሬን ማዳን የምንችልበት እና አጠቃላይ ኢኮኖሚ የምንደጉምበት ዘርፍ ነው ማለት ነው እና ዘርፈ ብዙ ጠቀሜታ ነው ያለው። እንግዲህ እንደ መንግስት ለዘርፉ ቅድም እንዳልኩት ሰፊ ትኩረት የተሰጠው ነው። ከመሬት ዝግጅት ጀምሮ ከፋይናንስ ተቋማት ብድር እንዲመቻችላቸው፣ ከቀረጽ ነፃ ምርቶችን የተመረጡ ምርቶችን እንዲያስገቡና በልዩ ሁኔታ ለኢንቨስትመንት መንግስት ልዩ ትኩረት ሰጥቶ ድጋፍ እያደረገ ነው የሚገኘው።